ያታበትኖበወት መኖ ሰላም ሰላም። ውድና የተከበራችሁ የዩቱብ ቤተሰቦቻችን እንዴት አላችሁልን? እንዴት ከረማችሁ? እንዴት ሰነበታችሁ? የእኛ ተወዳጅ እና ተናፋቂ ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ብዙ ስትርፍርፍ ይበር ለምስትመጪ ያልቀረጽ ማንቺ ካሰብሽ እንደዛ እኩን አንድ ላይ ሰላም እንድንላቸው ፈልጌ ነበር ግን ሰላም ሰላም ሰላም፣ እኛ ውድ ቤተሰቦች እንዴት ናቸው? እግዚአብሔር ምስገን እኛ በጣም በጣም በጣም ደናንን። እኛ ውድ ቤተሰቦች፣ እንግዲህ ዛሬ ነባ ዝም ብዬ መጥቼ አብረን በቃ ሰላም ብለን ቤተሰቦቻችንን በቃ እንቀላልድ ብዬ። አንተ ለምን ሰላም ቀድሞ አልክ? ለምን አንድ ላይ ሰላም ሰላም አንላቸውም እንዴ? ቀድሜ ሰላም ማለት የሚፈጥረው ነገር አለ ወደ ጉዳያችን ስንገባ የምመሰላችሁ ቤተሰቦች በጣም ስትፎክርባችሁ ነበረ። በቀደም ጀምሮ ለእናንተ በጣም ትልቅ ነገር አለኝ ምናምን ምናምን ስላለች ነው። አክቹሊ ዛሬ ለመቅረጽ አላሰብንም ነበረ። ምሳ ልሰራላት ነበረ፣ እና ከዛ በፊት ደግሞ ለቤተሰቦቼ ማቀርበው ነገር አለኝ ስላለች ነው። ለዛ ነው ቤተሰቦቼ ግን እኮ ቶሎ እንድትነግራቸው አልፈልግም። እኔ ሰርፕራይዝ ነው ማድረግ የምፈልገው። ሲቀጥል ደግሞ አንተ በእኔ በእኔ እንትን ምን አገባህና ነው የምትናገረው? ጸብ ነው የምትፈልገው? ጸብ ሳይሆን ምን አገባህ አደለ ማውራት ያለብኝ ስለዚህ ነገር ራሴ። ጥሩ ነገር አትናገርም እኮ ለቤተሰቦች። ጥሩ ጥሩ ነገር የነገርኳቸው ነው ስለአንቺ። ለእናንተ በጣም ጥሩ ፍቅር አላት እና ለእናንተ ያላትን ፍቅር ለማሳየት ለእነሱ ማ በጣም ፍቅር አለኝ ለብር ቤተሰቦች በጣም አመወዳችሁ እናንተ ባትወድኝ ግን ደግሞ ይለያል ትናንትና እንደዚያ አደረከኝ እኔ ያንን እረስቼ ዛሬም ደግሞ ከቤት መጣው እ ደግሞ አያድመኝም መችስ ምን አደርጋለሁ ያንተ ነገር ምን ምን አሰርችሃለሁ እስኪ ንገረኝ እነሱ ያውቃሉ እኮ የኔ እና የእሱ አሁን ይመሳሰላል። ቢያንስ እኔ ቤተሰቦችንም እያዝናናው ነው። ያንተ ግን ማዝናናት ነው ስማጉላላት ነው ያንተ ነገር እያስደበርኳቸው በጣም ደስ ብሏቸው እንደነበረ እየተናገሩ ነበር። እያየው ነበር። ፕራንክ ካሉ በደንብ እውነተኛ ፕራንክ መስራት ነው አደለ። እኔ እኮ አልመጣም ብዬ ነበር ግን ደግሞ ለምን መጣው ዛሬ ለእናንተ ስናው ከምር ቤተሰቦች መጣ እንጂ ከሱ ቤት መምጣት ፈልጌ አይደለም። አትምጭ አልመጣም። አሁን አታነብላቸው ቤተሰቦች እንግዲህ የኔ ውድ ቤተሰቦች ከምር ለእናንተ ቃላት ቃላት ቃላት ያንሰኛል። በትንሽ ጊዜ ክብር ስላሳያችሁን ለእናንተ ደግሞ በጣም ትልቅ ክብር የሚገባችሁ ሰዎች ናችሁ እና ያላችሁን የኔ ውድ ቤተሰቦች እና ዛሬ ደግሞ እንደዚህም በቃ ነባም ሳያስበ ምናምን ግዴታ ዛሬ የሆነ ለቤተሰቦች ሰርፕራይዝ አለ ብዬ ለእናንተ ነው ዛሬ የሰርፕራይዝ አለ ብዬ ምናምን በቃ እገጥምላቸዋለሁ ምናምን ብዬ ነበረ ባለፈው እና ግጥም እገጥምላቸዋለሁ ብዬ አሁን በቃ አንቺ አትቺ ምናምን ምናምን አትበል እኔን ሳታውቀኝ እኔ እኮ አትቺም እኮ አላልኩም። የሆነ እየፎገርከኝ እኮ ነው። ፉገራ ሳይሆን አሪፍ አድርገሽ ምናምን ያልኩት ማችወጠ ለምንድን ነው አንቺ ልጅ ዛሬ ነገር ነገር? እኔ ነገር ነገር እያልኩ አይደለም። ግን ደግሞ ሰው ልጅ አትቺም ከማለት ይሁም በቃ አላደለም ግን የሆነ የምታደርገው ነገር እኔ አሁን እራሴ ነበር መናገር ፈልገው፣ ለምን ቀድመህ ተናገርሽ? ለእናንተ የሆነ ያዘጋጃችልሽ ነገር አለ። ምን አገባሰለ። እኔ ግጥም እና ቤተሰቦቼ ቀልድ ቀልድ ነው። ግን ለእናንተ ከምር ለእናንተ ያስቤ የጻፍኩት ግጥም አለ ግን ቢያንስን ቢበዛም እናንተን በሰው ሀገር ያላችሁ እህቶቼ ወንድሞቼ ስላላችሁ ለእናንተ ይመጥናል የምለው ግጥም ጽፌላችኋለሁ። እኔ እህታችሁ ቤተሰቦቼ፣ እና ያንን ግጥም በጉጉት ዝግጁ ናችሁ። እና ቤተሰቦቼ ከምር ለእናንተ እጥሬ ምጥን ያለች ግጥም ለእህቶቼ ከምር ለእናንተ ግጥምም ያንሳችኋልና እና ምን ታረግላቸዋለሽ? ግጥም ለእነሱማ፣ ምንም ከግጥም በላይ ምን ላረግላቸው ይችላል? እና ቆይ አንዴ ግጥሙን ታምር። ቤተሰቦቼ ለእናንተ ቤት

ነገር ነው። ተረጋጋ። በቃ አንቺ ቁስልሽ ምን መሰለህ ኢንስፔክተር፣ ምን መሰለህ አሁን እኔ አልሄድም አላልኩም፣ ልብስ ቀይሬ እንሄዳለን፣ ግን ማዘዣ እንድታሳየኝ እፈልጋለሁ። ማዘዣ ሳታሳየኝ ቤወጣ ንችልም። ገብቶሃል አይደለ? እኔ ፓትሮል አለ ፓትሮል ስላለም ማንም የፈለገው ሰው ተሰብስቦ ቢመጣ ፖሊስ ተሰብስቦ ቢመጣ ያለ ፍርድ ቤት ማዘዣ ደግሞ ከቤት ያለ መሄድ መብት አለኝ። እታች እናሳያለን፣ ወርደን እናሳያለን። ልብስ ልብስ የምትለው እኮ እሱን እናየዋለን። ሄደን የምናየው ነገር ነው። እናንተ አንተ እ የህግ ሰው ህጋዊ የሆነ መምጣት ነው ያለብህ። ሲጀመር ደግሞ ከእነሱ ጋር እንዴ መምጣት ያለብህ? እሱን እ

በተጠርጣሪነት በዋስ ነው የጠዋ። ስልክ ስንደውል ስንፈልግ እንደውል ላለን ብለነዋል። ስልክ ስንደውል እያነሳ አይደለም እ ዛሬ ጠዋት ነው የደወላችሁልኝ። ጠዋት ነው የደወላችሁልኝ። በቃ እኔ ልመጣ እያሰብኩ ነው። መምጣት አይቀርም ነበር። ስለዛ እኔ ማላጠፋው ማለት አጥፍቻለሁ። ስለዚህ የፍርድ ቤት ነው ሲጀመር። ከእነሱ ጋር መምጣትን ታስረዳኝ እፈልጋለሁ። እሱ ማለት እሷን ያቆብ ሰላት ወንድም ነው፣ እናውቀዋለን። እሱን ነው እያወራውት ያለት። አንተ አታወራም። ቤቴ ድረስ መጣ። የህግ ሰው ስላለ ነው ዝም እያልኩ ያለት ማንም ሰው። አንተም እኮ እየተነጋገርኩህ ነው አሁን። ኢንስፔክተር የምትወሰነውን ነገር ወስነ ወርደን እና እኛ ሰራተኞች ነን፣ የምንሄድበት ቦታ አለ እኮ። ሰራተኛ ሆንክ እኮ ብራዘር፣ ስራህን ቀጥ ብለህ ትሰራ ነበር አደለ? ምን እንዳረጋ ታውቃለን። የፍርድ ቤት ማዘዣ እንድታሳየኝ ይፈልጋል። ቤት መወረቀት አንፍና ይወጣል ነው። በምርመራ የሚፈታ ነገር ነው። ተጠርጣሪ ነው።

እና ጥላቶቻችን ናቸው እኮ ጥላቶቻችን ናቸው። እነዚህ እኮ ምንም ቢሆን ጥላትም ምንም የሚለየው እዛው ነው። እዛው ሲሄድ ነው እሱ እዛው በተጠርጣሪነት በዋስ ነው የወጣው። ስንፈልግህ ትመጣለህ። አውቃለሁ በዋስ እንዳወጣሁ አውቃለሁ። ኢንስፔክተር በዋስ እንዳወጣሁ አውቃለሁ እኮ። እኔ እኮ በዋስ አልወጣሁም አላልኩም። ከነዚህ ጋር መምጣት አስፈላጊ ነው ወይ ነው እያልኩ ያለሁት። ራስ ላይ ሌላ መዘዝ ለምትጠመጠማት እኮ ጠመጠም ለምን የፍርድ ቤት ማዘዣ ሳትይዝ እንዴት ትወጣሉ? ምን እንደምታደርጉኝ በምን አውቃለሁ? ለምን ራሴን በገንዛ እጅ አሳልፎ ይሰጣል? አታምንም ነው